ጋይስ በዚህ ዘመን በህይወት ያቆየንን የማናየው ጉድ የለም። በየቀኑ የማንሰማው አዲስ ነገር የለ እስ ይህም ቪዲዮ አሳቻችሁ ልመለስና ኮሜንት እናነባለን። የትም እንዳትሄዱ። ሳሮን የቀብር ስነስርዓት አስፈጻሚ ድርጅት ነው የሚለው እንግዲህ እንዲሁም የመቃብር ማስዋብና ዲኮር ስራ ይደውልል ብለው ስልካችን አስቀምጠዋል። እንደምታዩት ይጠምጣለን

ዋይፋይ ካሌለው፣ ይደብረኛል። ይሄን ደግሞ ተመልከቱ። የስልክ ቻርጀር ቦታ ብቻ አስተካክሏል። ሪፕሌይ ያገባና ይሄ ደሞ ለላይቭ ነው አላታውይ ውስጥ ያለውን ድማ ስትሪም እያደረጋችሁ በላይ ባለ ሁለት መኝታ አስፋልት ዳር ይኖራቸዋል ከባንክ ጋር አያይዞ መግዛት ይቻላል። ይህን የመሰለ ኮሜንት ሳላነብላችሁ አሉ ልም ብዬ ነው እ ጋይስ ለማንኛውም ጋይስ ላይክ አርጋችሁ ጀምር ስ እኔ የምር ላይክ ኮፒ ሊንክ ምናምን ምናምን አርጉ እያልኩ ይደብራችኋል ብዬ ነው እ ጋይስ ቫይራል እየው እኳ አይደለም በቃ የምችሉትን አድርጉ እዚህ ጋር የሚደረጉትን ነገሮች አድርጉ አላሰልቻችሁ ወደ ኮሜንታችን እንሄዳለን አብራችሁኝ ቆይ የዘንድሮ ሚሊሻዎች ሁሉንም ነገር ያውቃሉ አንድ የሚከብዳቸው ነገር ቢኖር ናሽናል አይዲን እና ኢቴም መለየት ብቻ ስለ ኢትዮጵያ መቀየር ስለ አዲስ አበባ እድገት

እ እሺ ያለው ነገር ጠቅላላ ሲደረግ ኢትዮጵያ ሲባል መጀመሪያ ላይ ጭንቅላቴ ላይ የሚመጣው መጀመሪያ ላይ ያሳየው ምስል ላይ ያለው አይነት ኢሜጅ ላይክ ጎጆ ቤቱ ምናምን በጣም ደሃ፣ ማነው ፍጹም ደሃ የሚባለው እና ግን ኢትዮጵያ ሪሏ አሁን ይሄን ነው ትመስላለች ተመስላለችም የተባለ ያለው ማመን አልቻለም። የሆነ ሰው ውሸት ነው ይበለኝ፣ ይህን ነገር አላምንም ነው እያለ ያለው ትርጉም በማሩ። ወደ ኮሜንታችን እንሂድ። ታንክስ ዲስ ኢዝ ኢትዮጵያ። የመላጣ ልጅ ችግራችንን እኛን የምናውቀው ውስጡን ለቄስ እስኪ በእንግሊዝኛ በሉልኝ። ሬት ሌላ ገባና ደ ኢንሳይድ ፎር ዘ ፖፕ ያው ለመተጋገዝ ያክል ኮላካሎ ይፈጣሪል። አይ ላቭ ኢትዮጵያ ፍሮም አሜሪካ። እንዳታስፈጉሩ ዝም ብላችሁ ላይ ወይ ኮሜንት ገዳይ ናችሁ። ቤታችንን እናፈርሰው አባረውን እኛ ራሱ ከአንተ ጋር ነው ያየን። አይዞሽ ገለቴ። ኖ ብሮ ኢትዮጵያ ሉክስ ላይክ ዘ ፍርስት የሰው አይነት ጥሩ አይደለም ብዬ የምትመስለው የመጀመሪያውን ምስል ነው። የሰው አይነት ጋይ ስንት አይነት እም እያም ዋለላ ሀገራመን ብዬ ቪዲዮ ስክሮል እያደረኩ እውእውእውአንድ ቪዲዮ ጋር ደረስኩ። ቆይ ቪዲዮ ላሳያችሁ የደረሰብኝን የሞራል ግሽበት እና ምን አለች መሰላችሁ? ብዙ ገንዘብ ካለ የት መኖር እንዳለብህ እኔ ልንገርህ።

ይሄ ሰውዬ አባይ ቲቪ ለምንድን ነው ማይቀርብልኝ? ማያውቁ ሰዎች ዛሬ እንደም የሚቀርብ ቢያንስ አላውቅም ይላል። አላውቅም በማለቱ ሊያሸነፍ ይችላል። እስቲ ቪዲዮ አይተን እንመለስና ከዛ ኮሜንት እናነባለን። የሚባል ብዙ አስር ሺ ማራቶንም ሩጧል። ከእና በቢቱላ ጋር እንጂ አይሁን ወይ ግድ ሯጭ እንደዚህ ስፖርት ላይ ነው። መጋቢ ነው፣ መጋቢ ነው። እሱ መጋቢ ነው፣ አስተማሪ ነው። እሺ፣ አዳነች አቤቤ የምትባል ሞዴል ሊስትስ አታውቅም? ወላ ካሎ አስገድ እንደሾም የሚባል ዶክተርስ? ኧረ ተውኝ እስቲ። በዛው ጆሲ የሚባል ቦዲ ቢልደር ካለም ጠይቀ አይኔን ግንባሬ አድርገው። ስጋ ለብሶታች ስንት ሺህ አጫላለም። ተቅማጥ ያሯሩጥ ነው ምን ሌላ ምን ያለ። አይ አይ ቀሉን ተውና ማለት ነው የምር። ውሸት ኃጢያት እንደሆነ ሳታውቅም፣ እርስ ትልቅ ሰው ኖት አይደል? ትልቅ የሃይማኖት ፖዚሽን ላይ ያለው ሰው ኖት እና ውሸት ሀራም ነው። እስቲ የራሱን ስም ጠይቀው ድንገት አሞት ከሆነ ተረጂ ሕዝብ እኮን ያለን በቃ አንደርስታንዲንግ